ሄ ቅፍነት እንዲያው እንዴት ነው የሚያስቀን? እንዴት ነው የሚያስቀን? ሽምቁር አረጋት እኮ ለጥፍ ስትለው ይህችን የመሰለች እንግዲህ ይህች የመሰለች ይንቆ ይህችን የመሰለች አበባ ዛሬ እንዲያውም ማለት ነው ቡሩኬ ዛሬ ብሩኬ እንዲያውም ፀሐይ ሁሉ እንዳይነካብሽ የኔ ነጭ የኔ አምሮብሽ አላለ። ከዚህ በፊት ማለት ነው ከቅዱስ ጋር ይህችን ቀሚስ ለብሳ ስትመጣ በጣም ነበረ ተንጨረጨረ። በጣም ነበረ ያቀና አምሮብሻል ኢራት ጋብዘሽ ብሎ ነበረ ማለት ነው ቅዱሳ። እና አላችሁልኝ አይደለ? የትላንትና ነገር ላይ አልተናገርኩትም። የትላንትና ነገር ላይ ስላልተናገርኩ እንግዲህ አልተመቸኝም ነበረ። አይ እንደው ይሄን ቀዳምነት መቼ ነው ትቼ የሚወጣ ያ ልኝ ልኙነት ነው። ይሄን ቀዳምነት ትቼ ለመውጣት አንገብግቦኛል። እና እና ቤተሰብ ትላንትና በጣም ቅይ ቤተ ብዙ ነገር ተናግሮ ነበረ። ብዙ ነገር ማለት ነው በእርግጥ በእናቱ ተናግሮ ነበረ። በእናቱ ብናገርም እሱ ችግር የለም። እውነት ለመናገር እናት አትገልብጡ። እሺ፣ እኔ ወይኔ እኔ ራሴ ሁሌን የምለው ነው። እና እውነቴን ነው። እውነቴን ነው። እውነቴን እንደ እናት የለም። ወይኔ ወይኔ ወይኔ፣ እኛ የተንገበገብን አለን። እናት የሌለን በጣም ተንገብግበናል። እናት ያላችሁ ነው መሰለኝ የሆነ የማይመስላችሁ የሚመስልኛል። ቅርት አርቁልኝ። እዚች ጋ እንትን አትበሉ። በቃ የሰውናት ከምርቺ እናት ማለት ነው። ብትሄዱ እንደ ልጇ ነው የምታያቸው። ምንም ነገር አታቅም። እናት እናት ናት በቃ እናት ማለት እንጃ ምን እንደምላችሁ አላቅም። ስታጡ ነው ምገባችሁ እንጂ ስኖሩ ምንም ነገር አይመስለኝም። እና እንግዲህ ዛሬም፣ ትላንት እናም ተገናኝተዋል። እንደውም ዛሬ የጠበቅ ነው በሌላ ትልቅ ነገር ነበረ። ነገር ግን ፕራንካቸውን መተው አልቻሉም። ቀጥሎበታል ይመስልኛል እና ትላንትና ሃይሚ መታ የመጨረሻ ነው። እኔ እንደዚህ በተደራረገ ነገር አንለያየው እና በሰላም እንለያይ ብላ ትላንትና ስታለቅስ እንደዚህ አቅፋ ስትሄድ በጣም ነው አንጀቴን የበላችን። ከምሬ ነው። በጣም ነው የምትወደው ሃይሚ፣ በጣም ትወዳለች ቡሩኬን። የሆኔ ነገር ሽላ ለምን እንደብሎ አላቅም። ከምወሉ ጋር ሴቶች ጋር ስለሆንዬ አላቅም እንጂ ሽላ ነው ምነው አሁን ትናንትና እሷ እናሷ እንደዚህ አድርጋ የቤት ስራ ነው ሰታ ሄደችው። ዛሬ እንግዲህ አንተ አበባ ሚዜ የኔ ነገር ሚዜ ከምሬ ነውና ይቅርታ ተንበርክኬ ብትጠይቃት ይች ልጅ እንደዚህ አትሆንም። እና የዛሬ ነገር ፕራንክ ነው፣ ከምር ስነገራችሁ እኔ ልጁ ራሱ ይዞን ሲመጣ ነው አልኩት። ለምን ኢንስትግራም ላይ ተቦስቶ ነበረ ይሄ ሰዓት ይሄ ሰዓት ተቦስቶ ነበረ ይሄ ሰዓት፣ ሃይሚ ገዝታ ሰጥታ፣ እንግዲህ ወይ ደግሞ ቅዱሶ ገዝቶ ለቡሩኬ እንሰጣለን ቡሩኬ ጠርቶላል ብሎ አብሮ ነው የመጡት። ቅዱስ ወደ ኋላ ቀርቶ ከዛም በኋላ ደወለለት እና ሃይሚ ልምጣ ምናምን አላት እና ለሃይሚ የሰጠ አስመስሎ ለሃይሚ ሰጠ እንጂ ይሄ ተመካክሮ ነው። ለቡሩኬ ሁለት መቶ ሀምሳ ኬ ስለገባ ሰብራስ ማረጎ ነው። ግን ደግሞ እሱን እሱ እንደዛም ሆኖ ቡሩኬ ግን ከልብ ይቅርታ ከልብ በርተን በርክኬ ሃይሚ ወደ ራሴ ለመመለስ ከፈለግ ማለት ነው። እውነቴን ነው፣ እና ይቅርታ መጠየቅ አለብህ። ሃይሚን የመሰለች ሴት አታገኝም። ከምሬ ነው፣ ሽላ ማለት ጀምራል። እኔና እቺ የምትባለው ከሱዋ ጋር ምትል ሴትዮ ራሱ ያላቃትም። የእሷን ነገር አስቀምጬ በሄድን በአንዳንዱ ለንገሪሽ ብሎትና ብሎታል ማለት ነው። ፍቅር የጀምረውም አይመስለኝም፣ ጀምሮ ይሁም አላቅም ይሆኔ ቡሩኬ በቃ ሽላ ነው አለ ሀይሚ ላይ በጣም ሽላ ብለዋል። እሱም ልትፈትነው ነው እንደዚ ያደረገችው እንጂ ዛሬም ከሀይሚ ሌላ ህይወት አልጀመረችም። ከምር ህይወት ሌላ ህይወት አልጀመረችም። ይሄ ቅዱስ የሚባለው ሰውዬ አልጀመረችም። እና ቡሩኬ በጣም ሽላ ማለት ጀምረዋል። እንግዲህ አንዱ መጥቶ እሷ ለጥ አርጎ ልሄዝ ከያዘብ በኋላ ላይ እንዳታልቅስ ቡሩኬ። ቡሩኬ በተግባር አሳየን፣ አሳየን ትሄዳለሽ አትይም፣ ሄዳለሁ አልሄድም ስትሉ ነበር። እና ቡሩኬ ባክ ተወኝ ልቀቅኝ፣ በቃ ልሄድ ከቅዱሳ ጋር፣ ቅዱሳ ደውሎልኛል ምናምን ስትል ነበረ። ልትፈታትን ነው እንጂ ሌላ ህይወት አልጀመረችም፣ ተስፋ ማልሰጠችም። ይሄ ልጅ እንደውም ሰዓት ገዝቶለት ለቡሩኬ ስብረስ አድርጎታል። ፕራንካቸውን ባትቀጥሉ ለእናንተ ብሎ ስንቱ ሰው ልጆች ሆስፒታል ይገቧዋል። አንዳንድ ሰዎች ሆስፒታል የገባችሁ ሰዎች ማለት ነው አሁን በዚህ ሰዓት እናታችሁ እናታችሁ ወይ አባት የወለደሽ እንደዚህ ሲቶኝ በሽተኛ ሲቶኝ ማንም አይወድሽም። ቡሩክ አሁን እኛ ኮ አያቅንም። እኔ እኛን ኮሚዲያ ላይ እያየን እነሱን ቪዲዮ እየተከታተለ የምንገበግበው ኔ ነገር ሲሆኑ ራሳችን ምንጎዳ እንጂ እነሱ እኮ እኛን አያውቁ። ለምን ራሳቸውን እንደዚህ ይሄን ያህል ትጥላላችሁ እናንተ? ይሄን ያህል ከምር ይሄን ያህል ባት ጥሉ እና እነሱ እዛ ስራቸውን እየሰሩ ነው፣ እናንተ እዚህ ሰበርሳቸው እየተጣላችሁ እንዲ ሆስፒታል እስከምገቡ ድረስ የምደርሱ ከባድ ነው ነገሩ። ሰውዬ እየሳቀባችሁ ነው ከኋላችሁ። የራሳቸው ጉዳይ ነው የሚሏቸው እንጂ። አሁን ይቺ ሆስፒታል አሁን ገባች የተባላችሁ ቤታችን ናት፣ መቼም የስግደት ቤት ናት እና ብሩክ አሁን ደውሎ ጠየቀ። ሀይሚ አሁን ስልኮ ጠያቀ፣ ደውላ ጠየቀች። ራሳችሁን ይህን አላት ጣሉ፣ ከምሬን ነው። በጣም ነው የሚያስጠላ እንዲህ። እናንተ እኮ ደህና ስትሆኑ ነው መሰራት የምችሉት ለሰው ለዛ ሰው ማሰብ የምትችሉት እናንተ ራሳችሁ ስትኖሩ እኮ ነው። ለራስስ ስንኖር ነው ለሰው ማሰብ የምንችለው። ይችላል ይሄ ነው ምለት ምምለው ፈልጎኔ ቡሩኬና ሃይሚ መቼም እነሱ ፕራንካችሁን ቀጥ እናንተ ራሳችሁን አትጥሩ። እናንተ ራሳችሁን ጠብቁ ነው ምለው እና አስመሰላችሁ አስመሰላችሁ፣ አታስመስሉ አታስመስሉ፣ ተው ተፋቱን። ለእናንተ ብሎ የተጎዶ ብዙ ቤተሰብ አለ እና አታስመስሉ። ታርቁ በቃ እንድሆናችሁ ተቃቅፋችሁ እንደ ድሮች ኑ። መስራት ከፈለጋችሁ ደግሞ ታርቁና ፕራንካችሁን ቀጥሉበት። ለዚህ ለልጁም ሀይሚ ያመጣችሁ ማን ነው ቅዱሶ? ለሱም ከፈለጋችሁ ዩቱብ ክፈቱ ብራንክ እርስ በራሳችሁን እየተደዳረጋችሁ በውስጥ ተመካከሩና፣ እዚህ ይሻላችኋል እና እንደዚህ ይሻላችኋል፣ እንጂ በቃ አትጫወቱብን እኛ ላይ እዚህ ያመታችሁ። አትቀልዱብኝ ወይ ሀይሚም ወይ በህድ ወደ ቡሩኬ ወይ ወደ ቅዱሱ አንድ ቦታ ቆሚ፣ ሁለቱ መሀል ገብተሽ አሁንም ደግሞ አንድ ቀን ቡሩኬ በቦክስ ይውለዋል። ይሄ ልጅም ደግሞ ቦክስ ይላል እንደ ነገሩ ሰዓት ገዝቶ አምጥቶ ስጦታ ተገስቶለታል እኮ ሮኬ እስታግራም ላይ ቁጭ ያደረጋት ሰዓት ናታ። እንደው ማለት ነው እና ቤተሰቦች የነሱ ጅራማ ነው የጀመሩት እና ሀይሚዬ እናት እዚህ ጋር እናንተ የማይሆን ነገር እያመጣችሁ ከናንተ ነው የምንማረው። ተመልካች እንደዚህ የተሳደበ ተመልካች እንደዚህ ሆነ በምትለው ነገር እናንተ ባመጣችሁ፣ እናንተ ባደረጋችሁ፣ እናንተ በምታመጡ በምትሰሩ ነገር ነው ተመልካች ስራ እየሰጣ ያለ ማለት ነው። ተመልካች በቃ እናንተን እያየ ነው እየተሰጠ ያለ እናንተ የምታደርጉ ነው መልስ እየሰጣችሁ አለ አንዳንድ ቦታም ቢሆን ማለት ነው ካለ እናት መዘቅዘቅ በስተቀር እንዳንተ የምታደርጉ ነገሮች ናቸው እየሰጣቸዋላቸው፣ እንደኔ ከሆነ ማለት ነው ይሄ ነው። ለማናኛውም አይ ምዬ እንግዲህ ሮጣ ሄዳለች፣ ተመልሳ ሰአቱ ሰአት ውሳታለች እና እንደዛ ነው። ቤተሰቦች ላይክ፣ ሼር አርጉ። እረ ላይክ አርጉኝ ሼር አርጉኝ። እኔ ከዚህ ከገዳምነት ወጥቼ ወደ ሀገሬ ሄጄ ልጅ ልስራስቴ እኔ እንደዚህ የሚጨናነቅ ነገር ይላቸዋል። አልመጣም ከምሬ ነው። እኔ መስናናቸው የሚያስቃቸው ነገር ነው። ከሀገር የቋንቅ ቀባው ከመር ሰቀቀኝ ገዳምነት እንዴት